እኔ ምንም አላየውም ሰላሳ ሺህ ብር ብቻ ነው በሀቢባ የደረሰኝ እሷ ግን ላይፍ ላይ ሶስት መቶ ምናምን ሺህ ብር ተሰበሰበላት ትለኛለች ሶስት መቶ አርባ ስድስት ሺህ ብር ነው ቃል ወረቀት ላይ ጽፋ የያዘችው ነበር ቃል የገቡት ቃል የገቡት ሶስት መቶ ምናምን ሺ ብራ ለእኔ በጣም ብዙዎች ቃል እየገቡልኝ እያሉ ሌላ ቤት እርዳታ ቦታ አለብኝና ባይ ባይ ሰዓት ደርሶብኛል ብላ ልትዘጋ ስትል ተይ እንጂ እች ልጅ ልትረዳ ብለሽ አምጥ ተሻታልኝ ብዙ ሰዎች ቃል እየገቡላት ነው። ለምን ጊዜሽን አትሰጫትም? እሺ አሁን ዘግተሽ ሌላ ቤት ከሄድሽ ነገም እንደዚሁ ደግመሽ ቃል እንድገቡላትኝ አድርጊ ነገ ተመልሳ እንድትገባ ቤት ሻሏት ከዛም በኋላ እሺ ይሻለኝ በማግስቱ ጧት አስገባች ከዚያም በኋላ ብዙ ከሦስት መቶ አርባ ስድስት ሺህ በላይ ቃል ሲገቡ ኖኖኖ ከዚህ በላይማ እንድትረዳ ፍቃደኛ አይደለሁም እንድትበላሽ አልፈልግም ብላ ሰብታች እናቴ ሚንሳይ ቃል ሲገቡ ራሱ ማለት ነው ብሩ ሊወጣልኝ ነበር ታውቂያለሽ ሁሉም ሰው በእኔ የወታሪክ ሁሉም ሰው በቃ ከነ ጥፋቴ ከነቦለነገሬ በጣም ውስጣቸው ተሰውነው አላውቅም እኮ የኔ። ከዚህ በላይ ልዋጣላት አልፈቅድም፣ እንድትበላሽ አልፈልግም አለች። ለእኔ መበላሸት እሷ አስቧል፣ አስበችዋል።

አልሰደድም ነበር ሶስት መቶ አርባ ስድስት ሺ ብር ቃል ተገብቶላታል። ያለችውን ብር እውነት አድርጋ ብትሰጠ ይኑሮ አልሰደድም ነበር። ለምን ትሰደዳሉ? ከዛም በኋላ እሷ የፈለገችው ደግሞ ዱባይ ለምን አንወስድሹ በኩንትራት። እኔ አይደለም የአረብ አንዷ የአረብ ልጅ እጅ ላይ ሙታኔ ነገጧት ደግሞ አንገቴ እንድቆረጡላት ነው አላሞ እኔ እኔ አሁን ባለው ካሳለፍኩት ነገር አንፃል አሁን ካለውበት ሁኔታ ጋር አረብ ቤት ገብቼ መቼም የአረቦችን ፀዋይ ታውቂያለሽ። የአረብ ልጆችን ታግሼ አረቦችን ታግሼ ስራዬን ምሰራ ይመስልሻል? እንደው ህፃን ያለበት ቤት ህፃን ህፃን ልጅ ቢሞትብኝ ቢንስስ እኔ መድኃኒት የስነ ልቦና ክኒን ሁሉ ትጠቀሟለሁ እያልኳት ነው። አሃይ ማቤት ስመጣ እኮ የኦኬ የስነ ልቦና መድኃኒት ሰጥቶሽ ተበዘውዲቱ ሆስፒታል ሄጄ ስነ ልቦና መድኃኒት እንደምጠቀም ምናምን ማስረጃ ከእነ ሪፈሬ እኮ ነው የመጣሁላት። ዝምብላ መሰለሽ እንደ ስንት ጥያቄ ቀይቃ ምናምን ገለመለ ነው። ከእነ ሪፈሬ እኮ ነው የመጣሁላት። ግን እሷ ረሃል ነበራት ለእኔ እንደውም ቃል ሲገቡልኝ ሁላችሁም ከዚህ በላይ ይጓፃላት አልፈቅድላትም። ባለሽ ብላ ንዘጋችው እናቴን ሳይ በልጇ ነው ማስመላትኝ። አላልኩም ብትለኝ በልጇ ላይፍ ላይ ብላ ልጅ ሰምተናት ቤት ያሉት እኮ ይሁንሽ፣ ነጁዬ። አሁንም እኮ እየነገርኩሽ ያሉት ልንገርሽ ነጁዬ፣ አንቺ አሁን አንድ ሰው የተሻለ ህይወት ላይ ሲኖር ነው። አሁን አንቺ የፈለግሽውን ልትናገር ትችያለሽ፣ ግን ከሰዎች የምትፈልጊው ነገር አለ። ገብቶሻል አባባሌ? የለም እኔ ሰው የለኝም ዛ ሰው የለኝም አትበይ ሰውማ ስላለች ነው አልመምበማንም አልመከም በማንም አስበሽዋል ሶስት ዓመት ከእድሜ የከሰርኩት ሳይበቃ እኔ ለእኔ ጥሩ ነገርስ ቢገጥመኝ ለምን ሚሊዮን አይዘንብልኝ

ኢንፌክሽን ሁሉ ኢንፌክሽን በሽተኛ ሁሉ ትሆኛለሽ። እኔ እንደዚህ አይነት ህይወት ውስጥ አይደለም የምኖረው። የራሴ ክላስ አለኝ፣ የራሴ ሽንት ቤት አለኝ። መዳም አለች ሴትዮዋ። ከአረብ ጋር ነው የምኖረው፣ እንደ ጓደኛዬ ናት እንጂ እንደ ሰራተኛ አይደለም። ታውቂያለሽ ሀበሻዎች ንጽሕና እንወዳለን ያ ሴ እንጂ ላይቭ ላይ በፈለግኩበት ሰዓት እገባለሁ፣ በፈለግኩበት ሰዓት እወጣለሁ። ጌሜን እንደፈለግኩ እጫወታለሁ። የፈለግኩት እበላለሁ፣ እጠጣለሁ። ቤት ልብስሽን ነይ፣ በእጅ ሻበ ሂጃቤን እጠቢ ነይ፣ ይህንን አውርጁ፣ ይህን ተአሊ ውህ እየተባልኩ አይደለም ይህ የምኖረው፣ እንደጅራጅ እሺ፣ ስሚኛለ ይሄ አሁን ቤት ሩም ቤት ኑረሽ አንድ ቤት ተከራይተሽ ብቻሽን ኑረሽ የሚያዝሽ ሰው አለመኖሩ መኖሩ ምናምን እሱን ተዩና፣ አንቺ እኔ እንደህት የምነግርሽ እግዚአብሔር ለአንቺ ትልቅ ነገር አድርጎልሻል። ነገርኩሽ። አይ እግዚአብሔር ፈጣሪ ያየኝም አትበይ፣ በደንብ አድርጎ አይቶሻል። በጣም ነው አንቺን፣ እንደውም እንደዚህ አድርጎ ነው የያዘሽ። ምክንያቱም ወንድ የማይደፍረውን የብዙ ወንድሞቻችንን የብዙ እህቶቻችን ህይወት ሊቢያ ላይ የመላይ ቀርቷል ታውቂያለሽ፣ ራስሽም ታውቂያለሽ። ከዛ አልፈሽ ዛሬ መተሽ ታዛዥ ሳትሆኚ እንደዚህ ሆነሽ እየኖርሽ ነው። ይሄ ሆኖ ደግሞ እግዚአብሔር በአንቺ ላይ ትልቅ ነገር ነው ያደረገልሽ ለሌሎች መማሪያ እንድትሆኚ ጥንካሬሽን የሚሰዱሽ ናት ይዘዌ። አንቺ አሁን እዚህ ቤት ውስጥ ሩም ቤት ኖረሽ አሉ ሀገር አንቺ አንድ ክላስ ቤት፣ አንድ ክላስ ቤት ለብቻሽ ተዘግቶብሽ፣ እንዴት ነው ለምንድን ነው የተዘጋብሽ ለብቻሽ? ምክንያትሽን ንገሪን ብለው እንኳ ቢጠይቁኝ እኔ መናገር ለመናገር ፈቃደኛ አይደለሁም፣ አልናገርም። እኔ እንደዚህ እንደዚህ ስለነበቀኝ ግን የራሴ ነገር የራሴ ቤት ኑሮኝ ሀገሬ ላይ ቁጭ ብዬ ሚስጥሬ ላዋራ ይችላለሁ። ለማንም አል እኔ እዚህ ጋር የምሰደበውንም ተይው፣ በባህርም የመጣሁትን ተይው፣ ኢትዮጵያም ሂጄ ያስተናገድኩትን ሁሉንም ነገር ተይው። ሊያ ግን ሶስት ዓመት ሙሉ እዚያች ጨለማ ውስጥ ለብቻዬ የተዘጋዋት እኔ በምንም በማንም ልካስ አልችልም። አይምሮይዬ ተመርዟል። በምንም ነገር ምንም ቢደረግልኝ፣ ምንም ባገኝ፣ ምንም ቢፈጠር እኔ መቼም መቼም ማረሳትም ሊያ ቀኑ አይመሽልኝም፣ ሌቱ አይነጋልኝም። ቁጭ ብዬ አበሻ አበሻን በጣም እጠላለሁ እኔ የአበሻ ድምፅ ግን ይናፍቀኝ ነበር። እዛ ቦታ ላይ ሆኜ የአበሻን ድምፅ መስማት ይናፍቀኝ ነበር። የማገኘውን እጥፍ አገኛለሁ ማለት ነው በሆ በአስር ቀን አስር ሺ ዶላር አንድ ሺ ብሰሪ እኮ እንደው መቶ መቶ እንኳ ብሰራም፣ ለዚያውም ከዚህም በላይ ላገኝ ይችላሉ። ታውቂያለሽ እኔ ቤተሰቦች ከኔ ምንም ነገር አይፈልጉም። ዝም ብዬ ነው እኔ የማደርግላቸው። አባቴ ራሱ አምስት ሳንቲም አልፈልግም ነው የሚለኝ። እንደውም ለወንድሞች ሌላቶች ሳደርግ ይቆጣኛል አባቴ ማለት ነው። ብር የለኝም ብለሽ እኮ ነው አይንሽን ሳለሽ ጥለሽ እንድሄድሽ ብሎ ነው የሚቆጣኝ እና ቤተሰቦች ከኔ የሚፈልጉት እና የሚጠብቁት ነገር የለም። ለቤተሰብ አድርጋሉ አለ አደርጋለሁ ከተሰጣቸው ደግሞ አይጠሉም። ታውቂያለሽ አበሻ ስጫቸው። ከአንቺ የማይፈልግ ለምን ትልኪላቸዋለሽ? እንደዚህ ስጥጥ አድርገው ምናምን ብር ልስጭን ብለውም ያውቁ ፋሚሊዎች አይበኛም ትላኪላቸዋለሽ። ነጁዬ አንቺ ታስረሽ ሄድሽ ጊዜ እዚህ አዲስ አበባ መተሽውሹን ትረሺዋለሽ። ላይቭ ላይሽ ነበረ ማናት? ያቺ አረብ ሀገር ያለችው ልጅቷ እሷ ቤት ገብተሽ ብር ምናምን ተሰብስቦልሽ አልነበረ? የለም፣ በባዶ ነው ተሰብስቦልሽ ብለው አስወሩ። ዛሬ ድረስ ራሷ አንቺ ለማኝ ብር ተሰብስቦልሽ ይላሉ። የለም ማለት ብር አልተሰበሰበልሽም እንዴ? ሰላሳ ሺህ ብር ራሷ አይሆነም የተሰጠኝ ብር ማለት የምን በጊፍት ሶስት መቶ ምናምን ሽብር ቃል ገብተዋል አለች። ከዚያም በኋላ የለም አላየውም። እኔ ወደ አሁኑ ታመንኩኝ ዘውዲቱ ሆስፒታል ሳ የሆነ መድኃኒት ምናምን ወስጀ ነ ዘውዲቱ ሆስፒታል እንደገባውኝ ከዛ በማግስት ጠዋት ስቧንን ዘውዲቱ ሆስፒታል ነው። ከዛ ሊያስጠጋች ልጅ ዳውላ ሀይባ ማንንም ምን ይወስድ እርምጃው ማን ማን ማን ግደታውን ይዋጣልሻል የሆነ ነገር ብታደርግ ራሷን እና ውርድሽን አውርጅ ከላይ ትችላለች። ከቤትሽ አስወጫት ትላታለች። ላስጠጋች ልጅ ማለት ነው። እዚያ አዲስ አበባ እናስ በእዛም በኋላ አዎ፣ አዲስ አበባ ያስጠጋች ልጅ ሀሪፍ ህይወት ነው የምትኖረው። ምናምን የራሷ አቅም አለ። እሷ ነበረች የምትከፍልልኝ ምናምን። በእነሱ መንገድ ነው የመጣችሁ ተባለ። ከዚያም በኋላ መድኃኒት ወር ነው ምናምን ቆይቻለሁ። እዚያ ቦታ ላይ መድኃኒት ሲሸቀምኩ እና ከዚያም በኋላ እኔ በጣም የጠለኋትን ልፋ ሴትዮ እንዴት የኔ መሞት የኔ መጎዳት ሳያሳስባትኝ ሆን ነጃት፣ ራሷን ብታጠፋ ውርድሽን ከላይትሽ ላይ አውርጅ፣ ከቤትሽ አባሪያት እንዴት ትላለች። እች ልጅ እኮ አታቀኝም፣ አላቃቱ ለተፈጣሪ ብላ ብቻ ነው ልክ እንደ አንቺ ስለበፊት ድሮ ድሮ ስለምታገኝ ከዛም በኋላ ስታይ በጣም ተደናግጠች ምናምን ነገር ቤቷ አስጠጋችኝ። በቃ አብረኝ የነበረች ልጅ ነች። በዛ ላይ ደግሞ ኦሮሞ ነች ልጅቷ ማለት ነው። እኔ ከብሔር ውጭ በዛሬ ላይ ድሮ ድሮ ዘረኛ ምናምን እንደዚህ ዝም ነገር ነበረውኝ። ዛሬ ግን በብሔር አላምንም። የኦሮሞ ልጅ ናትኝ ሰው ሆና ያገኘዋትኝ ይህቺ አስወጥተሽ ጣያት ስትል፣ ያችኛዋ ደግሞ ለምን በቃ የምችለውን ነገር ሁሉ አድርግላታለሁ አለው ቤተሰቦቿ መጥተው እስከተረከቡ ድረስ ብላ አስቀምጠችኝ። ዘውድቱ ሆስፒታል አንድ ወር ሙሉ አስቀምጠያለኝ። ጥለም በኋላ ስረጋጋ ምናምን ነገር ነው ወንድሜ መቶ ልውሰድሲ ላይ አልሄድም አልኩት። ጥሎኝ ሄደ። እዛ ቦታ ከሄድኩኝ ራሴን እንዳላጠፋ ከፈለግ ጥለከኝ ዳልኩች። ወንድሜው መቶ ነበር ለሆስፒታል ከክፍለ ሀገር እና ብር ተዋትቶላት ገለመላች ከሀዲች ምናምን ይሉኛል። እኔ ውሸት አማርለው ለምን በሀይባ ቤት ነኝ። ሰላሳ ሺ ብር አይሞላም የተሰጠኝ ብር ይብር ልዋት ቃል ተገብቶላታል የተባለው ብር ግን ሶስት መቶ አርባ ምናምን ሺ ብር ነበር አላየውም። ስሜ ጠፋ። ገብቼ እንደውም ባልገባ ይሻለኝ ነበር። ኦኬ እዛ ላይ እዛ ላይ አትሰበሰብልሽ? ያን ያህል ብር ብዙ ብር አለ እንዴ? ሲሰበሰብልሽ የነበረውና ሀቢባ ቤት እርግፍ እንኳን ብር እንድሰበሰብ ራሷን ያጠፋች እንደው ውርድሽን አውርጂ ከላይትሽ ላይ ብላ ብላ ልጅቷ ከቤቷ እንድታባረኝ ሁሉ ያደረገች ሴጣት። ካላመሽ ልጅቷን አገላኝሻለሁ። ማናት ከቤቷ እንድታባረሽ ያደረገችው? እኔ መድኃኒት ምናምን ወስጄ ራሴን አላቅም ወድቄ የነበርኩባት ልጅ አንስታ ዘውዲቱ ሆስፒታል ወሰደችኝ አልኩሽ። ከዛም በኋላ ነጃት እንደዚህ እንደዚህ ያደረገች ሀይባ የቤተሰቦቿን ፋሚሊ የምታውቂ ከሆነ ምናምን ብላ ስታማክራት ውርድሽን አውርጂ ከቤትሽ ቤተሰቦቿ እንደወስዷት አድርጊ እዛ ጋ የሆነ ነገር ብታደርግ መዘዝ ይመጣብሻል፣ ምናምን ነገር ብላ ሀይባ ላስጠጋቻት ልጅ ያስጠጋች ልጅ ትላታለች። ገባሻ? የኔ መሞት የኔ መጎዳት ሳያሳስባት እዛ ጋር በህይወት ላለችው ልጅ ማሰብ ጀመረች። እንኳን ብር ልታዋጣልኝ እንኳን የዛኔ ነጃት ማለት ነው። ቆይ ለምን ውሸትም ያላችሁ አትሳደቡ፣ ጋይስ። አሁን እሱ ፊት ለፊት አይደል እያወራን ያለው ነጃት። የዛኔ ላይቭ ላይ እርዳታ ሲያቢብ አቤት ሲሰበሰብላት የነበራችሁ ሰዎች አላችሁ።

ተደርጎልኝ ቢሆን ኑሮ አዎ ተደርጎልኛል እላለሁ። ሁሉ ካላችሁ ሀይባ ተብያ ቤት ሂዱና ደረሰኙን ትላክ፣ ደረሰኙን ታውጣ፣ አርባ ሰላሳ ሺ ብር አይሞላም። እኔ ሀይባ በሀይባ ልጅ ብር ከተላከላት እኮ ሀቢባ ራሷ እኮ ለምስክርነት ቱሪስቶን ታውጣለች እኮ አሁን አል ነጃት ስለምትሰደ ስለምትናገር ስግደረሰታውጣትን ወፍ የለም፣ የለም አላየሁም። ተሰብስቧ ተሰብስቦላት ነበረ ግን ለምን አንዳንዴ የውላችሁ ልንገራችሁ። መብታችሁ ነው ማንንም የመደገፍ የመከተል መብታችሁ ነው፣ ግን እውነትን ደግሞ ሲነገራችሁ አትናደዱ። ይቺ ልጅ በህይወት አለች። አልተሰጠኝም ብላ ስትናገር እኮ ከሰጧት ሪሲት ይኸው የሰጠናት ብሎ ያሳያሉ። አይታችኋል? ሪሲት አይታችኋል? የለ ስለምትሳሳቸው ሀቢባስም አልገባም። ታዲያ የት ነው ብሩ የተሰበሰበው? ሶስት መቶ ምናምን ሺ ብር

እንደ አንቺ እንደዚህ ስትረሳ ሳጨናነቃት እና የምር ጌታን መቤቴን የምሬን ነው የምነግርሽ። አሁን ላልሽው ነገር መልስ ልመልስልሽ እና እኔ ነፍሰ ጡር ነኝ። እኔ ቤት ውስጥ ነው ያለችው ራሷ ልታጠፋ ሞከረች። በማግስቱ ነው ወደ ቤቷ የሸኘኋት። ወደ ምትሄጂበት ሂጂ፣ ውጪ ይልኝ አልኳት። ምክንያቱም ብዬ እስር ቤት የምገባው ሃይማ ተብያ ሃይማ ተብያዋ የተማረች ስማርት የሆነች ልጅ እኮ ነች ያስጠጋችኝ፣ ዝም ብላ ነገር እንዳትመስለሽ። ቤቷ ቪላ ቤት ነው። ያንቺ ቤት አለ አይደለ እናቴንሰ ቤቷ ራሱ ቪላስትሪፕል ነው እ ቅማን ያራገፈችልኝ፣ ስንት ነገር ያደረገችልኝ። ዘወዴት ሆስፒታል ደግሞ ታውቂያለሽ፣ ዝም ብሎ አይገባም። እኔ ግን በነሱ በነሱ ነው የመጣችው ከከላይ በተሰብናተ ብዬ ነው በእነሱ ስም የገባሁት። ያለምሳቲሙትፍያለበግ እንደምላቸው የአረብ ሀገረቶቼ በጉኝ ማ ቢሆን ኑሮ ፍየሉኛ አልኖርም ነበር። የእኔ ፍቅር እኔ አረብ ሀገር እያለው እኮ እያስተካከልኩ የነበርኩት እኮ ይህንን ላይፍ እንድኖር እኮ እኔ ፍቅር እኔ አረብ ሀገር እኮ ስለ ፖለቲካ ስለ ዘር አላወራም ነበረ። ምክንያቱም እችን ኑሮ ስለምፈልጋት ልዩነታችን ይህ እኮ ሊፍቅር እዚያ ሀገር ላይ ዋጋ የሚያስከፍለኝን ነገር አላደረግኩም። አረብ ሀገር ኔ ህይወቴን የሚቀየር እንችን በግ ነበር፣ አይኔ ፍየል ነበር። ጨምላቃ ልጅ ሊያየ ሶስት መቶ አርባ ምናምን ሺህ ብር ቃል ገብተውላታል አለች። ከዛም በኋላ ደረሰኙን ብር ስታስገቡ በአካውንቱ የላኩ ብላ ነበር። እንግዲህ በብር ተዋትቶላታል፣ የሚያክል ብር በእኔ ተዋትቶላታል የምትል ከሆነ ደረሰኝ ታውጣ ብዬ ራሱ ስሞጣሞት አንድ ደረሰኝ አላወጣችልኝም፣ አልገባልኝም። በኔ አካውንት ያለ የኔ ፍቅር የኔ ፍቅር፣ እዚቹ ሚዲያ ላይ አፋቸውን የሚከፍቱት ወንድ የሆነ አጠገቤ ይደርሳል እስኪ እዚህ ሚዲያ ላይ ነው የሚሞጣ፣ ሞቱት ቀና ብሎ የማያዩኝ እኮ ናቸው። እዚህ ኮመንት የሚሰጡት የልቅር ችግር ደኝ ሰው እንዲከተለኝ አይደለም። ባይ ዘመን የማወራው እውነትም ካመንኩበት አወራለሁ። እያማን አይደለም፣ ልጅቷን እየጠየቅኩ ነው። ደረሰኝ እኔ ቤት ሶስት መቶ ምናምን ሺህ ብር ተሰብስቧል ተባለ። ብሩ ለእኔ አላየሁትም። ቤት ሰበሰበ የተባለ እሷ ቤት ነው። ሪሲት ካላት ታምጣ ብላ እየጠቻችሁ ነው። ምን አባታችሁ ነው? አፋችሁ ነው የምትከፍቱት። ደነዝ ታላቅላትን ተሰበሰበላት። አሁን ለምሳሌ እኔ ላይ ቤን ከፈትኩኝ፣ እሺ አካውንቱ ላይ አይግባም። በለነጃት ለነጃት፣ ይህን ያህል ብር፣ ይህን ያህል ብር፣ ይህን ያህል ብር ተባለች። ለምሳሌ ምሳሌ ነው የምሰጣቸው። ከዛው ብር እሰጣለሁ ሲል በእስክሪፕቶና በሉ ታሳውቃች ጽፋ ነው ምታስቀምጣ። ቢራሱ ራሷ ረሳም ደውላ ወትሳፕ ላይ አስገቡ ነው የምትለው ምን ትሽለጠለጣላቸው? አትሽለጥለጡ የረዳችን እንኳ ብዬ ለዋራላት የሚችለው አንድት ጉች ብቻ ና ብቻ ነች ስድስት ይሽር ያሏል ከፍላ ከወንድሞቿ ከእህቶቿን ከአሜሪካ ከእስራኤል ሀገር ሰብስባ እዚህ ያደረገችናቴራዳቻ አልካደችም። ኩዲ ጉቺን እኮ አልካደችም እኮ አመለች እኮ ጉቺ ስድስት ሺ ድራማ አለች። ሀምሳ ሺ ከኪሷ ኢትዮጵያ ያለው ራሱ ጉቺ አስር ሺ ብር አታቀኝ አላቃት። የዛኔ እንደው እይት እንዳረገችን አካውንት ሽላክልኛ ኦኬ ልክ ላት አምስት ደቂቃ ቆዩችን አስር ሺህ ብር ስታስገባሉ ኢትዮጵያ በነበርኩበት ሰዓት። ኦኬ መንገድ ላይ ስገባ ደግሞ ሩኪዬ ድምፁ ናት አለች። ኦፍኮርስ ድምፁ ናት አለች። አሁን ኮ ያለች ቅንቅናም የአረብ ሀገር በግ ጂጂ ክያ ጂጂ ክያ ራሱ ዋራል ያላት ሴት ጂጂክያ ነበረች የዛኔ እናንተ ጋር ዩቱብ ላይ ጂጂክያ ወጥታ ድምፅ የሆነች ላ ልጅ እኮ ነች። እናንተ ቅንቅናሙ ነጃት እኮ ታዋቂ ነች። በመጥፋም ትታወቅ በምንም ትታወቅ ማንኛውም ሰው እኩል ከተበደለች ድምፅ ሊሆንላት የምትችል ልጅ እኮ ነች። በሽተኛ ማንሽም ሙኝ ማንሽም ታዋቂ ስትሆኝ ማንም ያጨበጭብልሻል፣ ማንም ሰው ድምፅ ይሆንልሻል። ለጥቅማ ብላ ነው ለፋራሏ ብላን ያስገባችው ቤቷ ላይ እበታ ሙላ አስረብጭና የምነግርሽ ድምፁን አላታለች። ምናነጃ የዛኒ ማንም ሰው የእናንተን አሁን ደግሞ የሃይማ በጎች መጥቶ እንደያዘጉሽ የሃይማ በጎች አስረብጭና የምነግራቸው የእናንተን ሃይባን አውቃታለሁ እንዴ እኔ ኢትዮጵያ እያለው እኮ ገና ሁለት መቶ ሺህ ተከታይ ነው ያላትኝ፣ ሊያ የዛን ታይም ሃይባቸውንም። አሁን አሁን ለበዛች በረዋን ጉዳይ እሷ ኮ ባራ ሊወጣችው ታውቂያለሽ። በጎች እንደግሞ እድሜ ለበጎች ያባሻ። እኔ ኢትዮጵያ በነበርኩበት ታይም ፎሎወሯ ሁለት መቶ ሺህ ራሱ አልገባችም፣ ሃይባ ተብዬዋ ድምፁን አለፍ ገለበለፍ እግር ነው ይሄ ነው። እኔ ነጅ ነኝ፣ ልንገራችሁ በማርያም ስልሙን ቀጥሉት። የተሰብከኝ ልጅ እያለች አለች። ይኸውላችሁ ነጃት ስለምትሳደብ፣ ስለምትናገር መስማት ስላልፈለጋችሁ ነው እንጂ የምትናገረው ነገር አንቺ ከ ሃይባነች እዚህ ያደረሰችሽ ሀይባነች ህይወትሽን የቀየረችልሽ እያሉ ራሱ ኮሜንት ለኮሜንት መቆሚያ መቀመጫ ሰጥተው፣ የእናንተ ሀይባኔ ሰላሳ ሺ ብር ራሱ አይሞላም። በእሷ ቤት በአካውንት የገባው ብር አላቅላችሁም። በሀቢዋ ቤት እያለች ብር አካውንት ላያስገቡሽ የለም ሰላሳ ሺ ብር ራሱ አይሞላም። አመሹም አላመሹም ሊያ እኔ ከተደረገልኝ ተደርጎልኝ አለልሽ አለው ሊያ ጉቺ አስር ሺ ብር ራሱ ሳታውቀኝ በፊት ራሱ እንዲሁ አይታኝ ትየትትዜ ታውቂያለሽ። አንቺ እስር ቤት ሳልገባ በፊት ነው የምታውቂው ታሪኬን ሁሉ ታውቂያለሽ። ስታይኝ ሁሉ የምታዝኝ ልጅ ነሽ። ቡችም ዝም ብላ ስለ እኔ ታሪክ ብቻ ስለአወቀች ጌም እንደዚህ ታውቂያለሽ። እሷ ጌም ልትጫወት አትገባም። ኤምቢፒ ማራኪ በሉልኝ ጋር ዝም ብዬ ላኩላት። ጌም ማለት ነው ኢትዮጵያ እያለው ታውቂያለሽ። አምስት ሳንቲም የለኝም ጌም ልትጫወት ብዬ ስልክላት ነጁዬ፣ እኔ ጌም አልጫወትም አካውንትሽን በውስጥ ላችሁልኝ አለችኝ። ኦኬ ብዬ ወጣው አካውንት የላኩላት አስር ሺ ብር አስገባችልኝ። ወዳውን መንገድ ላይ ስገባ ምናምን አይ ብላ ልክ እንደ እናት ልጅ አለቀሰች። ግርቻ ታውቀኝ አላቃት ከዛም በኋላ እየተሰደበች እየተረገጠች ታውቂያለሽ፣ እነ ሚኪ እነ ዳኒ ምናምን የሚባሉ ወንድሞች አሉ እስራኤል አሜሪካ ካሉ ጓደኞቿ ምናምን የራሶቿ ግሩፖች ናቸው። አልቅሳ ባካችሁ እርዱኝ ብላ ያነሳችን እንግዲህ ላይ ነው ከፍላዝ ያደረሰች ህጎች ማለት ነው ስድስት ሺ ሪያል እዛ ድንበር ላይ እየተላከልኝ ያለ አምሳ ሺ ብር ነው ስልሳ ሺ ብር ከዚም በኋላ ደግሞ ሌላም ብር አለ። ለምን እንደተላከልኝ ባለ በአጭር ቃል ከአስር ሺህ ሪያል በላይ ከአስር ሺህ ሪያል በላይ አውጥታብኛ ልጆች በኒ ማለት ነው። ማንም ሰው ወጥቶ ለነጃት ብሎ አዋጥቶላት አይደለም፣ ወንድሞቿ እና እህቶቿ የቅርቦቿ ናቸው። ጉቺ ይዘዋሃ አይደለሁም ከሃዲ አይደለም ተደረገ። አሁን ለምንድን ነው ስለ ክደት ስለምናምን የምታወሩት? ለምንድን ነው ግን እናንተ ጭርት ማስተሰር